እሰይ ደግ አደረገ ሀገራችን ዛሬ ገና ፍትህ ተገኘባት ጀግና ነው መሸለም አለበት የሚሉ አስተያየቶች ከየአቅጣጫው እየተሰነዘሩ ይገኛል። በማህበራዊ ሚዲያ የተሰራጨው ቪዲዮ የብዙዎችን ቀልብ ከመግዛት ባለፈ የተለያዩ ሀሳቦች እንዲንሸራሸሩ እያደረገ ይገኛል። በርካቶች አበጀ፣ መልካም አደረገ ብለው በመደገፍ ሕግ ከዚህ ተግባር መማር አለበት ሲሉ፣ አንዳንዶች ደግሞ ሕግ ባለበት ሀገር እንዴት እንዲህ ይደረጋል ሲሉ በመውቀስ ድርጊቱን ኮንነውታል። ለመሆኑ ይህን ሁሉ እያስባለ የሚገኘው ከወደ ወላይታ ተሰማው የልጁን ደፋሪ ግለሰብ የመራቢያ አካል የቆረጠው ሰው ጉዳይ እውነት ምንድነው? የተፈጠረው ምንድነው? ድርጊቱ የእውነት ተፈጽሟል የሚለውን እነግራቸዋለን። የህግ አካላት የሰጡትን ምላሽ ያካተን መሰናዶውን አሰናድተናል። በሌላ በኩል ደግሞ ብዙዎችን በእጅጉ ያሳዘነ ኢቤስን የተመለከተ መረጃ ተሰምቷል። ጣቢያው በብሮድካስት ትዕዛዝ ተላልፎበታል። ትዕዛዙ የእግድ መሆኑ በርካቶችን አሳዝኗል። እግዱ ለምንና በምን ምክንያት የተላለፈ ነው የታገደውስ ምን ንድነው የሚለውን የሚገልጽ መሰናዶ ይዘን ቀርበናል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ስለ አነጋጋሪው ቪዲዮና ድርጊቱ እንዲሁም ስለ ኢቢኤስ እግድ እንነግራችኋለን። ቻናሉን ያልተቀላቀላችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ እንዲሆኑ በማስታወስ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችን እንድትቆዩ እንጋብዛለን። በማህበራዊ ሚዲያ በተለይም በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ ብዙዎች ሀሳብና አስተያየታቸውን እየሰጡበት ነው። በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊት ተደርጓል ብለው አንዳንዶች በአግራሞስ ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡት ቆይተዋል። በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ የሚያሳየው አንድ አባት የገዛ ጓደኛው ልጁን ሲደፍርበት ደርሶበት የመራቢያ አካሉን ቆረጠው። ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ ሆነው የህግ አካል የሚታይበት ሆኖ በአጀብ ሲሄድ የሚያሳይ አጭር ቪዲዮ ነው። በእጁ ያዘው ነገር ምንድነውም? ያሰኛል መረጃውን ያሰራጩት ሰዎች የመራቢያ አካል ነው እያሉ ቪዲዮውን በከፍተኛ እይታ ማህበራዊ ሚዲያ ላይ አጥለቅልቀውት ከፍተኛ መነጋገሪያም ሆኗል። ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ሲሆን ነገሩ በእርግጥም ተፈጽሟል፣ ከተፈጸመስ እንዴት ነው በሚል በተጣራው መሰረት የተገኘው መረጃ ድርጊቱ ከተነገረው ታሪክ ጋር የማይገናኝ መሆኑም ታውቋል። ስለ ድርጊቱ መረጃ ያጋሩት የደቡብ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር የሆኑት ምክትል ኮማንደር አሸናፊ ኃይሌ፣ የተጠቀሰው ድርጊት አለመከናወኑን ገልጸው በምስሉ ላይ የሚታየው ሰው በሌላ ወንጀል ተጠርጥሮ ወደ ፖሊስ ጣቢያ ሲወሰድ የሚያሳይ መሆኑንም ድርጊቱ ተፈጽሟል ተብሎ በማህበራዊ ሚዲያ የተዘዋወረው መረጃ ድርጊቱ የተፈጸመው በወላይታ ዞን 14 ወረዳ ነው በማለት የተነገረው ቦታም ትክክለኛ እንዳልሆነና በወላይታ ዞን 14 ወረዳ የሚባል ቦታ በአወቃቀር አደረጃጀት እንደሌለም አስረድተዋል። በማህበራዊ ሚዲያ ላይ የተለቀቀው ቪዲዮ የሚያሳየው ድርጊት በትክክል የተፈጸመው በወላይታ ዞን ከኦኮይሻ ወረዳ ላይ መሆኑንና በምስሉ ላይ የሚታየውም ሰው እንደተነገረው የልጁን ደፋሪ መራቢያ አካል የቆረጠ ሳይሆን በአካባቢው የጥንቁልና ስራ ጋር በተገናኘ የተጠረጠረ ግለሰብ መሆኑን ተናግረዋል። ይህም ግለሰቡ በተለምዶ አዋቂ ቤት ወይም ጠንቋይ ቤት ሄዷል፣ ሲገባም ተመልክተነዋል በሚል የአካባቢው ልጆች በመናገራቸው የአካባቢው ማህበረሰብ ሟርት ይሰረብናል በሚል ከተባለው ቦታ ሲወጣ ይዘውት ወደ ሕግ ቦታ ሲወስዱት የሚያሳይ ምስል መሆኑንና በእጁም የያዘው የምን እንደሆነ ያልታወቀ አንጀት እንደሆነም አስረድተዋል። የአካባቢው ፖሊስም ጉዳዩን ካጣራ በኋላ ግለሰቡን እንደለቀቀውም ገልጸዋል። እውነታው ይሄ ቢሆንም በማህበራዊ ሚዲያ የልጁን ደፋሪ መራቢያ ካልቆረጠ በሚል የተሰራጨው መረጃ ግን በብዙዎች ድጋፍ ያገኘ መሆኑ የሴቶች ጥቃት ላይ እየተሰጡ ያሉ ብያኔዎችና ወንጀለኞች ላይ እየተላለፉ የሚገኙ ቅጣቶች በቂ እንዳልሆኑ የሚያመላክት ሆኖ አግኝተነዋል። አንድ አባት የሴት ልጁን አስገድዶ ለመድፈር እየታገላት ያለን ሰው እዛው በቦታው ቢያገኘው እና ቢገለው ወይም ደግሞ ብልቱን ቢሰልብ በወንጀል መጠየቅ አለበት? እንዲቆያችን። ጠበቃ ሰብለ ሰፋኝ፣ እንግዲህ ትናንትና በሚዲያ ሲተላለፍ ሲዘዋዘሪ ነበረ እና በኋላ ውሸት ነው የተባለ ነገር አለ። በዛ መነሻነት እንድንወያይበት የፈለግኩትኝ አንድ አባት ሴት ልጁን የሆነ ሰው ሊደፍራት እያሰቃያት ባለበት ወዲያውኑ ቢደርስና ቢገለው ወይም ደግሞ ብልቱን ቢቆርጥ በወንጀል ኃላፊነት ይኖርበታል የሚለውን ነው። ይህንን አስመልክቶ እናንተ በዚህ መልኩ አባቶች እርምጃ ቢወስዱ ተቀባይነት ሊያገኝ ይገባል ስላላችሁ እስኪ በኮሜንት ሴክሽን ሀሳብ ስጡበት። የወንጀል ሕጋችንን በምናይበት ሰዓት አንድ ሰው ልጁን ለመከላከል እንዲህ ራሱን ለመከላከል እንደሚወስደው ልጁንም ለመከላከል የተለያየ እርምጃ ሊወስድ እንደሚችል በወንጀልጉ ሰባ ስምንት ሰባ ዘጠኝ ሰማንያ በተቀመጡት ድንጋጌዎች ማየት እንችላለን። ነገር ግን እራስን ለመከላከል በሚል የሚወሰድ እርምጃ ልጅንም ለመከላከል መደረግ ቢችልም ያ የሚወሰደው እርምጃ እዛ ጋ ያለውን አደጋ ልጁ ሊደርስባት የነበረውን ጉዳት ለማስቀረት አስፈላጊ ብቻ በሆነ መጠን መመለስ እንዳለበት ከዛ ውጪ ኤክሰስ በሆነ መንገድ ለምሳሌ አስገድዶ ደፋሪውን ሳይገለው ድርጊቱን አቁሞ ወደ ፍትሕ አካል መውሰድ ከቻለ ያ በሆነበት ሁኔታ ቢገል ኤክሰስ ነው፣ ከራስን መከላከል በላይ ኤክሰስ ነው ሊባል ይችላል። ኤክሰስ ነው መባሉ ወይም ደግሞ ተመጣጣኝ አይደለም የወሰደው እርምጃ ቢባል ምንድን ነው የሚከተለው የሚለውን በምናይበት ሰዓት ቅጣት ሊጣልበት እንደሚችል ነው በአንቅስ ሰማን የተመለከተው ። ነገር ግን በዛም ሁኔታ አባትየው ስደርስ ልጄን አስገድዶ ሊደፍራት እንደዛ እያሰቃየ በማይበት ሰዓት በጣም ሾክ ዶኜ በጣም ደንግጬ ስለነበር ነው ብልቱን የቆረጥኩት ወይም የገደልኩት ቢል ፍርድ ቤቶች ቅጣት መወሰን እንደሌለባቸው ያመለክታል ማለት ነው። ስለሆነም አንድ አባት በጣም በድንጋጤ አንድ የሆነ ሰው ልጁን እያሰቃየ ሊደፍራት ባለበት ሁኔታ ሲገኝ በተፈጠረበት መደንገጥ ቢገለው ቅጣት ላይ ወሰንበት ይችላል ማለት ነው። መረጃዎችን እንድታገኙ የቲክቶክ አካውንት ፎሎ፣ ላይክ፣ ሼር አድርጉ። ሌላው ብዙዎችን ያሳዘነው መረጃም የኢቤስ አዲስ ምዕራፍ ፕሮግራም መታገድ ነው። ከብርቱካን ጋር ተያይዞ መንግስት ይህንን መሰናዶ ማገዱ ተሰምቷል። በኢቤስ ቴሌቪዥን ጣቢያ የሚተላለፈውን አዲስ ምዕራፍ የተሰኘ መሰናዶ ማገዱን የገለጸው የኢትዮጵያ መገናኛ ብዙኃን ባለስልጣን ነው። ኢቤስ ጣቢያ ያሰራጨው ፕሮግራም ከመገናኛ ብዙኃን አዋጅና ሲሆንና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ ወስጃለሁ ሲል ነው የኢትዮጵያ መገናኛ ብዙሃን ባለስልጣን የገለጸው። በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238 ህዝባር 2013ን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1185 ህዝባር 2012 ሁለት እንዲሁም የጋዜጠኝነት ሙያ ስነ ምግባርን መደበኛ የጋዜጠኝነት አሰራር የሚጥስ የጆርናሊዝም አሰራርን ያልተከተለ ሆኖ ተገኝቷል ይላል በመግለጫው። ጣቢያውም በፕሮግራሙ ዙሪያ ተጠይቆ በሰጠው ምላሽ ያሰራጨው መሰናዶ ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና

የአዲስ ምዕራፍ ፕሮግራም መገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ መወሰኑን አስታውቂያለው ሲል የኢትዮጵያ መገናኛ ብዙኃን ባለስልጣን መግለጫ ሰጥቷል። አዲስ ምዕራፍ በተሰኘው በዚህ የኢቤስ መሰናዶ ላይ ብዙ ችግረኞች ህይወታቸው ተቀይሮ የታዩበት በተመልካቾች ልብ ውስጥ ደስ የሚል ስሜት የሚፈጥር መልካም ዓላማ ያለው መሰናዶ ቢሆንም አልፎ አልፎ ግን መሻሻል ይገባቸዋል የሚባሉ ጉዳዮች ከሚነሱባቸው የኢቤስ ፕሮግራሞች መካከል አንዱ ነው። ነገር ግን ይህ ፕሮግራም የበርካታ ሰዎችን ህይወት ደግሞ ከነበሩበት ሁኔታ ወደ አዲስ ምዕራፍ ያሸጋገረ በመሆኑ ብዙዎች ማዘናቸውን ሲገልጹ ተስተውሏል። ይህ መሰናዶ በርካታ ገዛ የሚያስፈልጋቸው ሰዎች ለሚኖሩባት ሀገር አንድ የችግር ማቅለያ በመሆኑ የተላለፈውን የማስተካከያ ነጥቦች አስተካክሎ ቢቀጥል የብዙ ሰዎችን ህይወት የሚቀየርበት ዝግጅት በመሆኑ ማስተካከያውን አሟልቶ ወደ አየር ቢመለስ መልካም ነው እያልን ለዛሬ በማህበራዊ ሚዲያ ከተለቀቀው ቪዲዮና ከኢቤስ ቴሌቪዥን ጋር ተያይዞ የተሰማውን አዲስ የእግድ ማስተላለፊያ ትዕዛዝን አስመልክቶ ያሰናዳንላችሁ ፕሮግራም ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዳግም በሌላ ወቅታዊና ማህበራዊ መሰናዶ እስክንገናኝ በያላችሁበት ሰላም